ሳራ እንግዲህ አይኗን አፍጣ እዩኤልን አግባኝ ከሳራ ጋር ምንድን ነው የምትጋተተው? ብለዋለች። እዩኤልም እኔ ከነጭ እስከ ጥቁር ከነጭ እስከ አበሻ ሴት አላጣሁም። ፍቅር ነው የማፈቅረው ደግሞ ሰላምን ነው። ከእኔ ያጣኸው ነገር ምንድን ነው? እኔ ጋ ሁሉ ነገር አለ ብትነግረውም፣ እሱ ግን እኔ ያጣሁት ፍቅር ነው፣ ፍቅር ደግሞ ከሰላም አለኝ እሷን ነው የማፈቅረው። የሰላም ጉዳይ በቅርቡ በቅርቡ ያልቃል ብሏል። እንግዲህ የአክስቷ ልጅም የላከው ራሱ እዩኤል ነው። ምክንያቱም እነሱ ቢንያምን እና ሰላምን ካጣሉ በኋላ የራሳቸውን መንገድ ሊሰሩ ነው። ነገር ግን ሴራ እና ተንኮል ጊዜው ነው። ሰላም ጤና ይስጥልኝ። ውድ እና የተከበራቸው ውድ የጫናዊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት የዓለም ጥግ ሁሉ ሰላማችሁ ብዙ ትረፍረፍ ይበልልኝ። ሙስሊም እህት ወንድሞቼ፣ ሰላም ሰላም እያለሁ ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወንድማማቾቹን ያጋደለችው የቤት ሰራተኛ እዣላችሁ መጥቻለሁ። እንግዲህ ያው ዝናብ እየዘነበ ነው ሀገራችን በጣም ደስ ይላል። ዝናቡንም በዛው እያስጎበኘኋችሁ ቀጥታ ወደ ቪዲዮ እናልፋለን ማለት ነው። ግን ቪዲዮውን ላይክ ማድረግ አትርሱ። ላይክ እያደረጋችሁ አይደለም በቅንነት ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። እንግዲህ ያው ቅድመ መግቢያ ላይ እንደነገርኳችሁ ሳራ እንግዲህ ና ስትለኝ እመጣለሁ ብላ ትለዋለች። እዩኤልም እንግዲህ ከፈለግሽ ተመለሽ በመምጣትሽ እንድትጸጸች አልፈልግም ይላታል። ከዛም እንግዲህ ቢንያም ምን እንደሚወድ ምን እንደሚጠላ ይጠይቃታል። እሷም እኔ ምን እንደሚወድ ምን እንደሚጠላ አላውቅም፣ ግን የሚያጣራ ሰው ልክልህ እችላለሁ ትለዋለች። ግን እሺ እንደሱም እንዴት ማርገሽ አምጭልኝ ልደዛ ከከፈልካቸው ያጣራሉ፣ ትለዋለች። ያው እንግዲህ ሳራ አንድና አንድ አላማ ብርና ብር ብቻ ስለሆነ፣ አሁን ግን ወደ ራሷ እየተመለሰኝ ይመስለኛል። ከዛም እንግዲህ እሺ አሁን ምን የሚጠጣ ምን ይምጣልሽ? ይላታል። እሷም ምግብ አልበላውም ምግብ እዘዝልኝ ትለዋለች። እሱም የፈለግሽውን እዘዥ ይላታል። ታዝና ምግባን ትበላለች። ይበላሉ፣ ይጠጣሉ፣ ያው ተያይዘው አብረው ያድራሉ። ከዛም እንግዲህ ከሰላም ጋር ከምትጨቃጭቅ እኔ እኔን አግባኝ፣ እኔ ጋ ምን አታል እኔ ከሁሉ ነገር አለ ትለዋለች። እሱም ይሰድባታል ማለት ነው። ምክንያቱም እኔ ሴት አላጠሁም በዙሬ፣ ከነጭ እስከ ጥቁር ብዙ ሴቶች አሉ። ግን ፍቅር ነው ዋናው ነገር። እማፈቅረው ደግሞ ሰላም ነው። የሰላም ጉዳይ በቅርቡ ያልቅላታል። ብቻ አንቺ ቢንያም የሚጠላና የሚወደውን ብቻ አምጭልኝ ይላታል። እሷም ተናዳ ይጠራልሃል ትለዋለች። ምክንያቱም በጣም ተናደደች። ምክንያቱም ከቢኒ ቢኒ ጥሩ ፍቅር እየሰጣን ነበር እየተንከባከባት፣ ምንም ያጎድልባት ነገር የለም። ከዛም እንግዲህ እዩኤል ያው ከየሳራን የሰላምን ያክስቷል ልጅ የላከው እንግዲህ እሱ ነው ተጣልታለች በሚል ሰበብ እሷ ዛ ሆና ነገሮችን እንድታጣራ እያንዳንዱ ነገር ነው። እሷም እንግዲህ በሲስተም ሰላም ለእናቷ የነገረቻትን ነገር ትነግራታለች። እሷም አይ እናቴ ስለተጣላን ምንም ነገር አልነገረችኝም ትላታለች። እንግዲህ እሷ ውጪ እንዳትባል በኪራይ መፈለግ አለብኝ፣ ምናምን ከደበረሽ እወጣለሁ ትላታለች ለሰላም። እንግዲህ እንትታረቂ ምናምን ቢሏትም እሷ ተልኩኝ ሳልፈጽም ከዚህ ቤት ንቅንቅ የለም እያለች ብቻውን ታወራለች። ከዛም እንግዲህ እዚህ እንዲህ ደህናደሩ እራት ምናምን በልተው ከጨረሱ በኋላ ደህናደሩ በሉ ቢዱ ማተኛ ሊተኛ ሲሄድ ቢኒ እንዴ ብቻውን ነው እንዲህ የሚተኛው? ደህና አደሩ የሚለው ለምንድን ነው እንዴ? እኔ የዚህ ቤት ሰራተኛ እንጂ ለወደፊት የነገውን አላውቅም። ስለዚህ አዎ፣ ብቻውን ነው የሚያድረው ብላ ትነግራታለች። ይሄን ነገር እንግዲህ ካጣራች በኋላ ያው ሰላም እቃ ምናምን እያጠበች ኩሽና ትሄዳለች፣ ይሄዳለች ያክስቷለች። ሁሌም አንቺ ነሽ እንዲህ ምግብ የምትሰሪው ትላታለች። አዎ ስትላት እንዲ ሰራተኛ እንዲቀጥር ንገሪ እንጂ ዛሬ በዚህ የለመደ ወደፊትም እንደዚሁ ነው የሚያሰራሽ፣ ትላታለች። ሰላምም እኔም ወደፊትም እንደዚሁ ነው መቀጠል የምፈልገው ስለዚህ እኔ ሰራተኛ አልፈልግም፣ ትላታለች። እንደዛ እያወራች ስልክ ይጮሃል። ስልክ የደወለው እዩኤል ነበረ። አይ በቃ አሁን መውጣት አለብኝ አንዳንድ ነገሮች ማስተካከል ትላታለች ሰላምም እንግዲህ አይ ከእናትሽ መታረቅ አለብሽ ስትላት እንደዚህ የምትይኝ ከሆነ እኔ አሁን ቤት እፈልጋለሁ ለማንኛውም በቃ ሄጂ ስትመለሺ እናወራለን ትላታለች እንግዲህ የሰላም ያክስቷ ልጅ እንዴት እዩኤል ጋር ትሄዳለች እዩኤል ጋም እንግዲህ ሄዳ ያለውን ነገር ምንም አይነት ሰላምና ቢኒ ምንም አይነት ግንኙነት እንደሌላቸው ትነግረዋለች እርግጠኛ ነሽ ይላታል እሱም አዎ እርግጠኛ ነኝ ትለዋለች ማለት ነው። ከዛም በኋላ እንግዲህ እነሱ እሷን ሰላምና ቢንያምን ለማጣላት ስለሆነ እየፈለጉት፣ ሰላም አክስቷ ልጅ ወደ ቢን የሚሰራበት አካባቢ ትሄዳለች። እዩኤል ደግሞ ወደ ነ ቢንያም ቤት ሰላም ያለችበት ትሄዳለች። ከዛ እንግዲህ የሰላም አክስት ያክስቷ ልጅ ወደ እሱ ወደሚሰራበት ቦታ በርቀት ተያለች። አሁን ስራዬን መስራት አለብኝ ብላ ወደ መኪና ተጠጋለች። ሳራም ቁጭ ብላ እንግዲህ ከቀድሞ ከቢኒያም ጋር የነበራት ቆይታ፣ ከቢኒያም ጋር የነበራት ፍቅር እያሰላሰለች ከቢኒያም ቆይ ምን የሚጠላ ነገር አለ ቢኒያም ማለት እኮ በአሁን ዘመን የማይገኝ ምርጥ ዳይመንድ ነው እያለች ከአሁን ብር ካለው ሰው ጋር ሆኜ ምን አተረፍኩኝ? ምክንያቱም ራሴን ማዋረድ ራሴን ማርከስ። አዎ ትክክል ናት። ራሷን ያረከሰችው ራሷን ያዋረደችው፣ እሱ ቅንጣት ያክለሷ ቦታ አልሰጠውም። የራሱን ስሜት ካራገፈ በኋላ ጥሏት ይሄዳል። አፏን አውጥታም አግባኝ ብትለው እንደማያገባት ምንም ተስፋ እንደሌላት ይነግራታል። በቃ ስለ ቢኒያም እንግዲህ አሁን ቢኒያም አያጭስም፣ አይጠጣም፣ ምን አይልም እያለች እየጻፈች ነው። ስለዚህ አሁን ቢኒያምን የምትክስበት ሰዓትና ወቅት የደረሰ ይመስለኛል ሳራ ማለት ነው። እኔ እንግዲህ ያ ሁሉ ፍቅር ሲሰጠኝ በገንዘብ መቀየር፣ ገንዘብ ያለው ሰው አግኝቼ ታዲያ ምን አገኘው ክብሬን ከማዋረድ ሌላ ብላ፣ በጣም በድርጊታ እንግዲህ እየተጸጸተች ይመስለኛል። መልሶ ብር ካልገለበጣት ነው ካልገዛት ያው። በነገራችን ላይ ግን ገንዘብ ስንገዛው እንጂ ሲገዛን ጥሩ አይደለም። ብዙ ሰውን ያጠፋል፣ ብዙ ሰውን ይሸውዳል። ሁላችንም ለገንዘብ መስገብገብ የለብንም ገንዘብ ከገዛ ነው እንጂ ከገዛን ጥሩ አይደለም። ስለዚህ ሁላችንም ለህሊናችን መኖር እንዳለብን መገንዘብ አለብን። በዚህ አጋጣሚ ማለት ነው። ከዛም ስለሱ እየጻፈች በሀሳቧ እያሰላሰለች፣ በበዓል ጊዜ መኪና ውስጥ ቁጭ ብሎ ሲያወሩ የነበረውን ትውስታ እየመጣበት እሱም ለእሷም ስጦታ ሰጥቶ ለቤተሰቦቿም አንዳንድ ነገር መግዣ ግዢላቸው ብሎ ሲሰጣት እንግዲህ እሱም ገንዘብም አላጎደለባትም። እንግዲህ ከሱ ያጣችው ነገር ምንም የለ በእጅ የያዙት ወርቅ እንደ መዳብ ይቆጠራል እንደሚባለው ሁሉ፣ ሁሉ ነገር የሚገባን ከእጃችን ከወጣና ካለፈ በኋላ ነው ማለት ነው የምንጸጸተው። ከዛ ሁሉ ግን ቅድሚያ መጠንቀቅ፣ አስቀድሞ ታሞ ከመማቀቅ አስቀድሞ መጠንቀቅ። እንግዲህ ዩኤል እነ ቢኒ ቤት ሄዶ ሰላምን እጇን ይዟታል።